መግለጫዎችን አውቆ ነበረ። የኢማሞች የሙያ ማረጋገጫ ብቃት እየጠየቀ ያለው ማን ነው? አታያቱ በስነ ስርዓት መቅራት የማይችል በኮሚቴ ማኝነት ታግጅን ተስፈራርጅ ያው ተገባህ እንደዚህ እናደርግሃለን፣ እንገድልሃለን፣ እናሳስርሃለን በሚል ያው ዝም ብዬ ተከምቼ ነበር። እንዲሁ ከማህበረሰቡ ጋር የነበራችሁ ግንኙነት ምን ይመስላል? ይህንን ነገር እንቅስቃሴ ብታደርግ ያው ችግር እንዳይደርስብህ አርፈህ ብትቀመጥ ይሻላል የሚል እስከ ሰባት በሬ እያረድን ነበረ። መውሊድ ምናት ስምንት ረቃ መሰገድ ሲኖርበት አንተ ሀያ ሶስት ረቃ እንዲሰገድ አድርገሃል። ስለዚህ እርምጃ ይወስድበት ለሌት ድንጋይ ይወረወርብኛል። እኔን ካስወጡኝ በኋላ ሄደው መርከዙን የቆለፉባቸው በቁልፍ ላይ ቁልፍ። ሪፎርም ከተባለ ሁሉንም ሪፎርም ማድረግ ነው። ኮሚቴም አልተቀየረም፣ ኢማሙም አልተቀየረም፣ ሙዋዚንም አልተቀየረም፣ ዘበኛም አልተቀየረም።